የአሜሪካው የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን በዚሁ በተሳሳተ የሕክምና አሰራር ነበረ ህይወቱ ያለፈው። የሰውነታችን የህይወት ሂደቶች በመላ የሚሸከመው ደም እንደሆነ አረጋግጠዋል። የስጋ ሁሉ ህይወት ደም ነው። ብዙዎች የደምን ዋጋ ባለማወቃቸው የተማሩ ሰዎች ሳይቀሩ ብዙ ስህተት ስራዎችን በዘመናት ሰርተው ነበረ። እንዴት ማከናወን እንዳለብን ጭምር ነው ከጤንነት አንጻር ጎ የደነገገ እናትና ልጅን በአንድ ቀን ማረድ የሚያመጣው የጤና ጉዳት አለ። ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው። ክቡራን ተመልካቾቻችን የምነግራችሁ ጠየቃችሁት መሰረት ስለ ደም ይዤላችሁ ቀርብ ያለው ደምን መብላት ለምን ተከለከለ የሚለውም ነገር ነው። ዛሬ የምዳስስላችሁ ከደም ጋር የተያዘ በጣም በጣም ጥሩ ነገር ነው ይዤላችሁ የምቀርበው ከብዙ ሺህ ዘመናት በፊት እንግዲህ የደምን ጥቅም በእጅጉ የተረዱ ነቢያት ብዙ ስለ ደም ጽፈዋል። በተለይ ሰው በህይወት ለመኖር ደም እንደሚያስፈልገው ቢናገሩም በግንዛቤ ጥረት ምክንያት በዓለም ያሉ ሰዎች ብዙዎቹ ደማቸው ፈሶ ህይወታቸው አልፏል። ጆርጅ ዋሽንግተንን መጥቀስ እንችላለን። በተለይ የዛሬ ሦስት ሺህ አምስት መቶ ዘመን እንግዲህ በዘሌዋውያን 17 11 ላይ ሙሴ ምን ብሏል? የስጋ ሁሉ ህይወት ደሙ ነውና ይላል። በጣም አስተውሉ። የስጋ ሁሉ ህይወት ደሙ ነውና ስክሪኑ ላይ እየተመለከታችሁ ትገኛላችሁ። ኩራን ተመልካቾቻችን። ስለዚህ በህይወተ ስጋ ለመቆየት የደም መኖር ታላቅ ድርሻ እንዳለው የዛሬ 3500 ዘመን ለመጀመሪያ ጊዜ በዚህ መልኩ ተገልጧል ማለት ነው። ስለዚህ አሁን በተለያዩ ምርምሮች ደም የህይወት ቁልፍ እንደሆነ ያረጋገጡ ተመራማሪዎች ስለ ደም ጥቅም እጅግ እጅግ ብዙ ነገሮችን ብለዋል። ለምሳሌ የሰውነታችን የህይወት ሂደቶች በመላ የሚሸከመው ደም እንደሆነ አረጋግጠዋል። ግን የዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው ብሎ ነበረ የገለጠው። የሰውነታችን መለዋ ሳት የሚመግበው የሚደግፈው ደም ነው። ወደ ክንዳችን የሚሄደው የደም አቅርቦት እንግዲህ ተቋረጠ ማለት ክንዳችን ወዲያው ሞተ በሰበሰ ማለት ነው። ወዲያው መሞትና መበስበስ ይጀምራል። ክቡራን ተመልካቾቻችን እድገትን የሚያስከትለው አዳዲስ ሌሎች ሴሎችን የሚገነባው አጥንትና ስጋን የሚያሳድገው ስብን የሚሸከመው ጠጉራችንን ጥፍራችንን የሚሰራልን ደም ነው። ክቡራን ተመልካቾቻችን ሌላው ሰውነታችን የሚጠግነው ቁስላችንን የሚያደርቅልን አዲስ ስጋ አዲስ ቆዳ አዲስ ነርቮችን ጭምር የሚያሳድግልን ያው ደም እንደሆነ ይታወቃል። ስለዚህ ይህ ህይወት ፈሳሽ ባይኖር ኖሮ ያው ሰዎችና እንስሳት ለመኖር የሚያስፈልጋቸውን ኦክሲጅን፣ ፕሮቲኖችን የሚያዘዋውሩበት መንገድ አይኖራቸውም ነበረ። እንደ ተመራማሪዎቹ ገለጻ ማለት ነው። በተለይ በቀይ የደም ሴል ውስጥ የሚገኘው ሄሞግሎቢን ኦክሲጅን ወደ አይምሮአችን ይወስዳርሱን በምላሹ ኢን ኦክሲጅን ሰውነታችንን ለመቆጣጠር ይጠቀምበታል። እንደሚታወቀው ያው እንግዲህ አይምሮአችን ያለ ኦክሲጅን ነዳጅ የሌለው መኪና ይባላል። ወይም ደግሞ ኤሌክትሪኩ የተቋረጠበት ኮምፒውተር ወይም ባትሪው ያለቀበት ኮምፒውተር ማለት ትችላላችሁ። ስለዚህ ደም በሰውነታችን ውስጥ ሁሉንም ተግባራት እንዲካሄዱ የሚያስችል ትልቁ የህይወት ቁልፍ ነው። ክቡራን ተመልካቾቻችን ይሄ እንግዲህ አሁን የሳይንሱ ዓለም የደረሰበት ነው እንጂ ዛሬ 3500 ዘመን የስጋ ሁሉ ህይወት ደም ነው በማለት በህይወተ ስጋ ለመቆየት ደም ያለውን ትልቅ ትልቅ ፋይዳ ከ3500 አመት በፊት ተነግሯልና እጅግ እጅግ ይገርማል። ክቡራን ተመልካቾቻችን ሌላው በጣም የሚያስደንቀው የስጋ ሁሉ ህይወት ደሙ ነውና በማለት ቅዱሱ መጽሐፍ ቢገልጥም ባለፉት ብዙዎች ዘመናት ብዙዎች የደምን ዋጋ ባለማወቃቸው የተማሩ ሰዎች ሳይቀሩ ብዙ ስህተት ስራዎችን ለዘመናት ሰርተው ነበረ። ለምሳሌ አሁን ከመካከለኛው ክፍለ ዘመን እስከ አስራ ዘጠነኛው መቶ ክፍለ ዘመን ድረስ ዶክተሮች ጎጂ ትናኝ ብናኝ ወደ ሰውነት ገብተው ህመም ያስከትላሉ ብለው ያምኑ ነበረ። ከዚሁም ጋር እንግዲህ ከክርን በላይ የሚገኙትን ቬንስ ደም መልስ ወይም የደም ወደ ልብ መላሽ መስመሮችን አርተሪስን፣ ደም ከልብ ደም ቅዳ የምንለው ደግሞ ከደም ከልብ ወደ ሰውነት ክፍል አስተላላፊዎች መስመሮችን ከፍተው በታማሚው በታማሚው ደም ውስጥ ያለውን የተመረዘውን ደም ለማስወጣት ይበጡ ነበረ። በሚገርማችሁ መልኩ ግን ይህ የአሜሪካው የመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን በዚሁ በተሳሳተ የህክምና አሰራር ነበረ ህይወቱ ያለፈው። እንደውም ጆርጅ ዋሽንግተንን ሞት የታዘበ ምስክር ስለ እረፍቱ ምን ይላል? እርሱን ለማዳን በሚደረግ ጥረት እርሱን ሲያክሙት የነበሩ ሐኪሞች ደሙን ለማፍሰስ በመሞከር ደም መልሱ ተከፍቶ የነበረ ሲሆን ምንም አይነት መፍትሄ ሊያገኝ አልቻለም ነበር ይላሉ። እንግዲህ ስለዚህ የህክምና ባለሙያዎቹ በተሳሳተ መልኩ ደሙን በማፍሰሳቸው የተነሳ መሪው እንዴት እንደሞተ ገልጾታል። ስለዚህ ዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው የሚለውን እውነታ የህክምናው አለም እንግዲህ ሳይረዳ ቆይቶ በ1900ዎቹ ዶክተር በተለይ ዶክተር ሊስተር ደም ለሰውነት በሽታ የመከላከል ስርዓት እንደሚሰጥ ካጠና በኋላ በህክምናው አለም የበለጠ የደም ጠቀሜታ በእጅጉ መታወቅ ጀመረ። ለምሳሌ ያህል በርሚንግሃም ፖስት ሄራልድ የካቲት 26 በ1988 ስለ ማይክ ቶማስ ታሪክ ይናገራል። በተለይ የደምን ጥቅም ሲናገር ምን ይላል? ማይክ ከሰባ ጫማ ከፍታ ላይ ሲወድቅ በአንድ የግንባታ ቦታ ላይ እየሰራ ባለበት ጊዜ ነበረ። ከህንፃው ላይ ሲወድቅ በክንዱ ዙሪያ የተጠቀለለበት ገመድ እጆቹን ከአምባሩ ጥቂት እንቾች በላይ ገነጠለው ነው የሚለው። እጁ ተገነጠለ ለማለት ነው። አብረው የሚሰራው ጓደኛውም የተገነጠለ እጆቹን ይዞ ወደ ሆስፒታል ወሰደው። በደረሰበት ከባድ የውስጥ ጉዳቶች የተነሳ ዶክተሮች የቶማስን እጅ መልሰው ለመግጠም አልቻሉም። በዚህ ፈንታ የተገነጠለው እጁን በሆድ እቃው ግድግዳ ላይ ከሚገኙ የደም ስሮች ጋር በማያያዝ በህይወት እንዲቆይ ያስቻሉት። ከሁለት ዓመት በኋላ ዶክተሮቹ ከሆድ እቃው ላይ በማለያየት ዳግመኛ ከክንዶቹ ጋር አያይዘውለታል። እንደ ገለጻው ከሆነ ይህ ቀዶ ጥገና በጣም በሀገሩም የመጀመሪያው ሆኖ ተመዝግቧል ማለት ነው። ስለዚህ የዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው ብሎ የገለጠው እውነታ እጅግ እጅግ አስገራሚ ነው ማለት ነው። ኮራን ተመልካቾቻችንና የደም ጥቅም ለሰውነት ሁሉ ምን ያህል ህይወት እንደሆነ ተረድተናል። ስለዚህ የዛሬ 3500 ዘመን የደምን ጥቅም በዚህ መልኩ አስረድቶናል ማለት ነው። እንግዲህ የደም ጥቅምን ሲነግረን በአንጻሩ ደግሞ ደምን መብላት ደግሞ እንደሌለብን ይነግረናል። ስብን ማስወገድ እንዳለብን ይነግረናል። ምንድነው ምክንያቱም የሚለውን ነው በዝርዝር ማየት የሚገባን አሳብ አስተያየታችን፣ ኮራን ተመልካቾቻችን ላኩልን። እንደዚህ አይነት ቁም ነገሮችን ላይክ ማድረግ ይልመድብን ይልመድብን ሼር እና እንድናደርግ ሁልጊዜ ከእውቀት ጋራ ከእውቀት ቻናሎች ጋር ብቻ ብትሆኑ መልካም ነው የሚል ሀሳብ አለኝ። ደምን መመገብ ደግሞ ስለሚያደርሰው ጉዳት ደግሞ በአንጻሩ እናያለን። ደም በህይወተ ስጋ ለመቆየት ምን ያህል ጥቅም እንዳለው አየን። አሁን ደግሞ ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው ክቡራን ተመልካቾቻችን የምነግራችሁ በተለይ የዛሬ አምስት ሺህ ዘመን ደምን መብላትን መከልከል እንዳለብን በኖህ ዘመን ነው የተገለጠው አብዛኛውን ጊዜ የምግብ ህገጋት በኖህ ዘመን በኋላም ለሙሴን የተገለጠው ማለትም ኖሆ የዛሬ 5000 ዘመን ሙሴ የነበረበት የዛሬ 3500 ዘመን ነውና የዛሬ 5000 ዘመን ሰዎች ደምን መብላት መከልከል እንዳለባቸው በተለይ ዘፍጥረት 9 4 እስከ 5 ላይ ለኖህና ለልጆቹ ምን ይላል ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ በማለት ያዛል በኋላም ያው ደግሞ ለእስራኤል ልጆች ጉባኤ ምን ይላል እስክሪኑ ላይ መመልከት ትችላላችሁ ዘሌዋውያን ሰባት ሀያ ስድስት ላይ በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳትን ደም አትብሉ ይላል በጣም ይገርማል ደም አትብሉ በቃ የወፍን ወይም የእንስሳትን ደም አትብሉ ይላል ለኖህ ደግሞ ነፍሱ ደግሞ ያለችበትን ስጋ አትብሉ በማለት ያዛቸዋል በተመሳሳይ መልኩን በዘመነ አዲስም ሐዋርያት ሰዎች ደምን ከመብላት እንዲከለከሉ ስክሪን ላይ ማየት ትችላላችሁ። በ15ኛው ምዕራፍ 28-29 ቁጥር ግብረ ሐዋርያት ላይ ለጣሁት ከተሰዋ ከደምም ብለዋል። ከታነቀም ማለት ከበከተ ስጋ ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ እራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ። ልብ አድርጉ፣ ጤና ይስጣችሁ ብለዋል። ስለዚህ ደምን ከመመገብ መራቅ እንዳለብን ነው እዛ ላይ የነገሩ ላይ እንግዲህ ከዛሬ 5000 ዘመን ከዛም 3500 ዘመን እንደገና በዘመን አዲስም በተመሳሳይ መልኩ ደምን ከመመገብ መከልከል እንዳለብንና ከዚህ ከራቅን ደግሞ ጤና እንደምናገኝ ጭምር ነው የገለጡት። ጥናቶች እንደሚያሳዩት እንደሚታወቀው ደምንና ደማዘል የሆኑ ስጋዎች እንዳይበሉ የተከለከሉበት ምክንያት ደም የተለያዩ ተዋሲያንም ተሸካሚ መሆኑንም ከማወቅ ጋራ መሆን አለበት። በዚህ ምክንያት እንግዲህ ደም ተመጋቢ ጠጪ መሆን ለሁሉም አይነት በሽታ ያጋልጣል ማለት ነው። ስለዚህ ያልታረደ እንስሳ ወይም ደምን መጠቀም በመከልከል ከቅጣት ጋር አስቀምጧል። ሌላው ደምን ከመመገብ መከልከል ያለውን ጥቅም ተመራማሪዎች ለረጅም ጊዜ ባደረጉት ምርምር እንዳረጋገጡት ደም በእንስሳት ሰውነት ውስጥ ሊንቀሳቀሱ የሚችሉ ያው ኢንፌክሽኖችን እና መርዛማዎች ነገሮችን ሊይዝ ስለሚችል ሰው ይህንን የእንስሳት ደም ቢጠጣ ወይም ቢመገም በእነዚህ ኢንፌክሽኖች እና መርዛማ ነገሮች በቀላሉ ሊጠቃ ይችላል ይላሉ። ስለዚህ ደም እንዳይበላ የዛሬ አምስት ሺህ ዘመን ነበረ የተደነገገው። ሌላው በጣም የሚገርመው ይህ ቅዱስ መጽሐፍ የታረዱት ከብቶችን እንድንበላ ያዘናል፣ ግን ደማቸውን እንስሳቱ ደም እንደ ውሃ በምድር ላይ መፍሰስ እንዳለበት ነው። የዛሬ ሦስት ሺህ አምስት መቶ ዘመን የተደነገገው። ስክሪኑ ላይ ጥቅሱን ተመልከቱ። ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። በጣም በጣም ማወቅ አለብን ክቡራን ተመልካቾቻችን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብለው ይላል። ስለዚህ ተለይተው የተከለከሉት የእንስሳትና የወፎች ደም በመሬት ላይ እንዲፈስ ነው የታዘዘው። አሁን በጣም የሚያስገርመው ነገር በመሬት ውስጥ ያሉ ተሐዋሲያን በደም ውስጥ ያሉትን ተሐዋሲያን ስለሚያጠቁ በዚህ ምክንያት ያደም ጉዳት አምጪ እንዳይሆን ያደርጉታል ማለት ነው። ይህም በደም ውስጥ ባሉ ረቂቃን ተሐዋሲያን የሚመጣውን ጉዳት እጅግ አድርጎ የሚያስቀር ከሰዎች ልጆች ጤና ጋራም በእጅጉ የተያያዘ ነው ማለት ነው። ይሄ በጣም አስገራሚ ነው እና ደሙን ምድር ላይ አፍስሰው ማለቱ ያው ምድር ላይ ያሉትም ረቂቃን ተዋሲያን አሉ፣ ደም ውስጥ ያሉ ረቂቃን ተዋሲያን አሉ። ስለዚህ ምድር ላይ ያሉት ረቂቃን ተዋሲያን ደም ውስጥ ያሉ ረቂቃን ጉዳት አምጪ ተዋሲያንን ያመክኗቸዋል ማለት ነው። ስለዚህ ምድር ላይ እንዲፈሱ ነው የዛሬ 3500 ዘመን የታዘዘው እንጂ እንድንጠጣቸው አይደለም። ስለዚህ በዚህ ትዕዛዝ የዱር እንስሳትና የወፎች ደም መቀበር እንዳለበት ያዛል። ነገር ግን ለቤት እንስሳት ደማቸውን መሬት ላይ ማፍሰስም በቂ ነበረ ምናልባት እንግዲህ ይህ የሆነው በዱር እንስሳትና ወፎች ደም ውስጥ ከሚገኙ በሽታ አምጪ ተዋሲያን ይልቅ በቤት እንስሳትና አይዋፍ ደም ውስጥ ያሉት በቀላሉ ስለሚመክኑ እንደሆነ ነው ጥናቶች ያረጋገጡ። ስለዚህ ክቡራን ተመልካቾቻችን ምን ያህል አስገራሚ ትዕዛዝ የዛሬ አምስት ሺህ ዘመን የዛሬ ሶስት ሺህ አምስት መቶ ዘመን እንደታዘዘ በዚሁ አጋጣሚ እየተረዳችሁ ይመስለኛል። ደሙን ብቻ ሳይሆን ስብንም መመገብ በጣም ከልክሏል። በተለይ ዘሌዋውያን ሦስት አስራ ሰባት ላይ እስከ ድኑ ላይ ተመልከቱ። ስብና ደምን አትብሉ ይላል፣ ስብና ደም እንዳትበሉ ይላል። ደም ብቻ አይደለም፣ የደምን ጉዳት ቅድም አይተናል። ስብንም ይከለክላል።